በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን በዓለም ላይ የምትኖሩ ኦርቶዶክሳውያን፣ እግዚአብሔር ጊዜ ሰላም እግዚአብሔር ይብዛላችሁ። በሳምንት ሁለት ቀን ተከታታይ ማክሰኞና አርብ የምንማማረው ስርዓተ ቤተ ክርስቲያን ዛሬ እንቀጥላለን፣ እንማማር። እንደው በእውነት ስርዓቱን ማወቅ ጥሩ ነው። አሁን ለዓለም ትልቁ ችግር እንደ ሀገር ስርዓት አለማወቅ፣ ህግ አለማክበር፣ ትእዛዝ አለማክበር የሃይማኖትን ስርዓት፣ የማህበረሰብን ስርዓት፣ የቤት ስርዓት ያስፈልጋል። እንኳንስ የሃይማኖት የቤት እንኳን ስርዓት ያስፈልጋል። የከሌ ቤት ሶፋ አቀማመጡ፣ አልጋ አዘረጋገጡ፣ መጋረጃ አሰቃቀሉ፣ እንግዳ አቀባበሉ ስርዓቱ። ይሄ በአንደኛ ነገስት ምዕራፍ አስር ላይ ኢትዮጵያዊት ንግስት ማክዳ እንዲህ የሚል ታሪክ አላት። የሚገርመው ነገር የሰሎሞንን ታሪክ ሰምታ ወደ ኢየሩሳሌም ሄደች ይላል ታሪክ ሰምታ ነው የሄደችው ሰሎሞን እንዲህ ነው መቼም ያው ሰሎሞን ቀዳሚሃ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ በዚህ የጀመረ ይልቁንም በአንድ ቀን በአንድ ቤት ውስጥ ሁለት ሴቶች ይኖሩ ነበር ይላል ይሄ በሁለተኛው ምዕራፍ ላይ በአንድ ቤት ሁለት ሴቶች ሲኖሩ ሁለቱም በተመሳሳይ ሰዓት ወለዱ ይላል ታሪኩ ማለት ነው ሲወልዱ አንደኛዋ ሰነፍ ናት፣ አንደኛዋ ደግሞ ጠንካራ ናት፣ ብርቱ ናት። እና ይቺ ሰነፏ በጣም እንቅልፋም ናት። እንቅልፋሟ ሴት ያው እንግዲህ ሴቶች በሚወልዱበት ሰዓት ሕፃኑን ጥበቃ ያስፈልጋል ሞግዚት ያስፈልጋል ከጎን የሚንከባከብ ያስፈልጋል። ምክንያቱም ሕፃኑ እንዳይታፈን ይህ ግዴታ ነው። ዶክተሮችም ያስተምራሉ እናቶችም ያስተምራሉ እና አሁን እነዚህ ሁለት ባንድ ቤት እየኖሩ እንዳለ አንደኛዋ ሰነፍ ናት። ከዚያ ላይ ሰውነቷ ግዙፍ ነው። እዛም ላይ እንቅልፋ ምናት ሌሊት ወዲና ወዲህ ስትል ስትገለባበት ልጇ ላይ ተኝታበታለች። ስተኛበት ያ ህፃን ልጅ ስለሆነ ወዲያው ነው ያርፋል። ከእንቅልፏ ስትነቃ ልጇ አርፏል፣ የለም ሞቷል፣ ነፍስና ሥጋው ተለይቷል ማለት ነው። በዚህን ጊዜ ነው የሚለው ቅዱስ መጽሐፍ። በዚህን ጊዜ የጓደኛዋን ልጅ ስትመለከት እየጠባ ነው ያለው። እሷ ግን እንቅልፍ ይዟታል። እንደ አጋጣሚ ስትጠብቅ ቆይታ እንቅልፍ ያዛት። ስትመለከት የእሷ ልጅ አርፏል፣ የጓደኛዋ ልጅ ግን ይጠባል። ብድግ አረገችና ወደ ራሷ ጡት አምጣ እናጥባለችው። ጠዋት ላይ ያችኛዋ ስትነሳ፣ ይችኛዋ ያንን ያለውን ልጅ ወደ እሷ ምጣ እያጠባች የሞተውን ልጅ ወደ እሷ አቅርባለች። እንግዲህ መቼም እግዚአብሔር ሰሎሞንን በዚህ ታሪክ ተነሳ ሲለው ነው እንጂ መቼም የሰው ልጅ የራስ ልጅ አይሆንም በፍጹም ምናልባት የእንጀራ ልጅ ይሆናል። እንደገና ደግሞ የአይን ልጅ ሊሆን ይችላል። እንደገና የማደጎ ልጅ ሊሆን ይችላል። ግን ፍጹም የእናት ልጅ ግን አይሆንም እና ወሰደች እና ከእሷ ላይ አድርጋ ጠዋት ስትነሳ የእሷ ልጅ የለም፣ ሌላ ልጅ፣ የሞተ ልጅ ነው የታቀፈችው። የሷ ልጅ ግን ጓደኛዋ ታጠባለች እ እሱ እኮ የኔ ልጅ ነው አለቻት። አይ የኔ ልጅ ነው እንዴ! አንቺ ልጅ ይሄ የሞተው ነው አይደለም። ሄደው ሰሎሞን ጋር ተካሰሱ። ሲካሰሱ ምንድነው ክሱ?

አስከሪም የሆነው ወይም የሞተው ነፍስና ሥጋ የተለየው ልጅ የእናንተ ካይደለ ያልደው ልጅ ደግሞ የእናንተ ከሆነ እንደዚህ እናንተ እንዲህ እንዲ ነው ማድረግ ያለብን አለና አንዱ ሰራተኛ ጠራና ሂድና መጥረቢያ አምጣና ከሁለት ከፍለ ስጣቸዋለሁ መቼም ልጅ ከሁለት ተከፍሎ ልጅ አይሆንም አይደለም። አዎ አስከሬንማ ቢሆን የሚፈለገው አስከሬን እዛ ጋር እኮ ወርቋል ቋል ነው ምን አለ ክፈልና አስጣቸው አያሽ ጥበብ እግዚአብሔር ምን ብሎ ነው የጀመረው ምሳሌ አንድ ቁጥር ስምንት ላይ የጥበብ መጀመሪያ እግዚአብሔር መፍራት ነው አው ጥበብን ማስተዋልን ገንዘብ አድርግ እነዚህ ከሌሉ ስራ ሁሉ ከንቱ ነው የሚሆነው አለ ስለዚህ ምን አባቱም ምን ብሎ አላስቀደመው በመዝሙረ ዳዊት ላይ ምንድነው ያለው የጥበብ መጀመሪያ እግዚአብሔር መፍራት ነው ብሎ ተጉዟል ማለት ነው ስለዚህ ይከፈል አለች የትኛዋ ልጇ አይደለችው ሴትዮ አው ይከፈልና ግማሽ ይሰጠኛለች የሰው ክፉነት ተመልከቱ። የተከፈለ መቼም አስከሬን ነው ሰው አይሆን ልጅ አይሆን ነገር አስከሬን ከሆነ የምትፈልገው እኮ የሞተ እኮ የሷ ልጅ አለ። ያረፈ ነፍስ የተለየው ስጋ አስከሬን እኮ አጠገቡ አለ። አስከሬን አስቀምጦ አስከሬን ፍለጋ የኛ ዘመን ሕይወታችን አይምሯችን አስከሬን ሆኖ መልካም ስራ መስራት አቅቶት፣ ፍቅር አቅርቶት፣ ይቅርታ አቅቶት፣ እንደገና ሌላ አስከሬን የምንፈልግብን የእኛ ዘመን እኮ ነው እውነት አስከሬን ተሸክሞ አስከሬን ፍለጋ አስከሬን ከቤት አስቀምጦ ሌላ አስከሬን ከጎር ቤት ፍለጋ ይሄ ዘመን ያንን ነው የሚያሳየን ማለት ነው ከዚህ በኋላ ይከፈል ስትል ይችኛዋ እናት ነው አይ ንጉሶ ያለ ሺህ ዓመት ንጉስ ልጅ ይደግ እንዳታስረበው እንዳታስጠማው እንዳትጎዳው እንዳትገለው በእርስዎ ፊት በንጉሱ ፊት ቃል ትግባ እናታሳድገው ይደግ እናቴ ብሎ ነገ ይመጣል ከተከፈለ ግን እንደ እሷ ልጅ ሞተ ማለት ነው። ልጄ እንዲከፈልብኝ አልፈልግም ወስዳ ታሳድገው ልጄ ነው ብላለች። ንጉሱ ምን አለ? አዎ አንቺ ይከፈል ያልሽው ልጅሽ የሞተው የሞተው ነው። አስከሬንሽን ውሰጅና አቅባቢ። አንቺ ደግሞ አይከፈልብኝ እሷ ታሳድገው ያልሽ ደግሞ ልጅሽ ነውና ልጅሽን ወስደሽ አሳድጊ። ጥበበ እግዚአብሔር ይሄ ነው። ስለዚህ የሶሎሞንን ዝና የሰማችው ንግሥት ሰባ በኢትዮጵያዊቷ ይህን ታሪኩን ይህንን ነው የቤቱ ስርዓት፣ የመስተንግዶ ስርዓት ድሃውንና ሀብታሙን ያለውንና የሌለውን እንዴት አድርጎ እንደሚያስተናግደው እንዴት አድርጎ እንደሚፈርድለት የተበደለውን እንዴት እንደሚፈርድ የበደለውን እንዴት እንደሚፈርድበት ያንን ዝናውን ሰምታ ሄደች ነው የሚለው። ሄደችና ከገና ከበሩ ጀምራ ከጥበቃው ጀምራ ከግቢው ጀምራ ወደ በሩ ስትገባ መስኮቶቹ፣ በሮቹ፣ መጋረጃው፣ የወንበሩ አቀማመጥ፣ የንጉሱ እንግዳ አቀባበልና ስለ እንግዳ ያለው ክብርና ፍቅር ያንን አይታ ነፍስ አልተረፈላትም ይላል በጣም ከሰማችሁ ይልቅ ያየችው በዛ ነው የሚለው መጽሐፍ ቅዱስ ማለት ነው ስለዚህ ስርዓት ያስፈልጋል በነገስታቱ በቤተክርስቲያኑ በቤታችን በተለያየ መልኩ ስርዓት አስፈላጊ እንኳን ሌላ ገበያ ላይ እንኳን ስራ ከሌለ ገበያ አይሆን ለገዥም ለሻጭም አዎ ያስፈልጋል ለወጩም ለገቢውም ጨርሶ ለሄደው ለሚመጣው ለሚገባው ያስፈልጋል ስርዓት ስራ ከሌለ ለዚህ ነው ስርዓት የለህም ወይ ስርዓት የለሽም የምንለው ለዚህ ነው ያላሳዳጊ ያደገ ስርዓት የሌለው ብሎ አባቶቻችን የሚናገሩ፣ ለዚህ ነው። ስለዚህ ስርዓቱን መማመር አለብን ለማለት ፈልጌ ነው። ይህንን እናውቃለን። በተለይ ያለባበስ ስርዓት፣ አሁን ለምሳሌ ቤተክርስቲያን ስንመጣ ትምህርተ መስቀል እንደዚህ አማትበን ስርዓት እኮ ነው። ስናማተብ ደግሞ እንዲህ አድርገን፣ አዎ እንዲህ አድርገን፣ ይሄ እኮ ስርዓት እኮ ነው። ስንሰግድ ደግሞ እንደዚህ ብለን ሰግደን፣ ለእግዚአብሔር ከሆነ ይሄ ግንባራችን መሬት ላይ ይነካል። ለቅዱሳል ከሆነ ደግሞ እንደዚህ ብለን ሰግደን መመለስ የጸጋ ስግደትና የአምልኮ ስግደት። የጸጋ ስግደት ለመላእክት ለጻድቃን ለሰማዕታት ለድንግል ማርያም እንዲዝቅ ብለን መመለስ ነው። የአምልኮ ስግደት ለመድኃኔ ዓለም ግንባራችን መሬት መንካት አለበት ማለት ነው። ይህ ነው ስርዓት ማለት ነው። ይህንን ማወቅ ነው ማለት ነው። ይህን ካላወቅ ነው ልብሳችን። ለዚህ ነው ዛሬ ልብሱ ትውልዱ አንዳንዶቹ ሰውነታቸውን በሙሉ እያሳዩ የሚሄዱት እኮ ስርዓት ስላልተማርቆ ነው። አንዳንዶቹ ደግሞ ደረጡታቸው ላይ ብቻ ትንሽዬ ነገር ለጥፈው ሌላውን ራቁት አድርገው የሚሄዱት እኮ ወይም እንግዲህ የቁንጅና ውድድር ይሆን አናውቀውም፣ ወይም ደግሞ የደምግባት ውጤት ወይም ደግሞ የመልክ ውጤት ወይም ደግሞ ይህንን አድርጎ ትዳር ይገኛል ወይም ደግሞ ስራ ይገኛል ወይ የእውቀት ምንጭ ነው፣ ምን ብለው እንደሚሉት አይታወቅም። ነገር ግን አንዳንዱ ወይ ያልወለቀ ወይ ያልጠለቀ አንዳንዱ ደግሞ እንዳለ ሰውነትን በሙሉ የሚያሳይ አዎ፣ በጣም አስቸጋሪ ይሆናለባት። በወንዶቹም አካባቢ ደግሞ የተቀዳደደ መልካሙ ልብስ መርካቶ ገዝቶ በምላጭ እና በቢላ እንደገና ቆራርጦ የተቀዳደደ ልብስ ለብሶ መጓዝ፣ እንደገና ደግሞ ወንዶቹ ጆሮ ላይ እዚህ ጋር በስቶ ደግሞ የሆነ ነገር ማንጠልጠል፣ ሌላ እንደገና ደግሞ በሰውነት ላይ ብዙ ነገሮችን እናያለን። ይህ ሁሉ አይጠቅምም፣ ሥርዓተ ቢስነት ነው። በስነ ተፈጥሮ ማጌጥ ነው። በተሰጠን ፀጋ ማጌጥ ነው። እንኳን በሌላ በቁስ ነገር ደምቀን ይቅር ነበር። በስነ ተፈጥሮ እግዚአብሔር በሰጠን ነገር አጊጠን መልካም ዘመን ያድርግልን። እስኪ መልካም ዕድሜ ይስጠን፣ ሩጠን የምንቀርምበት፣ ታግለን የምንጥልበት፣ ነግደን የምናተርፍበት፣ በተማርነው የምንኖርበት፣ በሰራነው የምንኖርበት፣ ባወቅነውና በተማርነው በተረዳነው እንድንኖር እግዚአብሔር ያድርግን። እስኪ እና ሥርዓት እንማር። በዓለም ያላቸው ኦርቶዶክስ እግዚአብሔር ልጆች ስርዓት ለመማር የሀገር ጉዳይ የመልክዓ ምድር ጉዳይ አይደለም። በቴክኖሎጂ መማር ነው ማወቅ ነው። አዎ ስደት ሃይማኖቴን አሳወቀኝ ስደት ወገኔን አስወደደኝ ስደት ቤተክርስቲያኔን እንድወዳት አደረገኝ ስደት ሀገሬን እንድናፍቃት አደረገኝ የምትሉ በስደት ያላችሁ ናችሁ። አዎ ስለዚህ በሀገር ውስጥ ያለኑም ስርዓት እንማር። ሀገራችን ኢትዮጵያ የሃይማኖት የባህል፣ የስርዓት ሀገር ስለሆነች ስርዓት እንማር ነው የምላቸው ስለዚህ ማክሰኞና ዓርብ የሚቀርበው ሥርዓተ ቤተ ክርስቲያን ተምረን እንድንለወጥ እግዚአብሔር ይርዳል። ዛሬ ያለንበት እንዲህ የሚል ነው። ዲያቆኑ ከማዕርጉ የሚሻርበት ምክንያት ምንድን ነው? ከደረጃው ከዲቁና ይወርዳል። ለምሳሌ መነኩሴ ከምንኩስናው ነው፣ ካህን ከቅስናው ይወርዳል። የማይወርድ መድኃኔዓለም ብቻ ነው ወዳጄ። መስቀል ላይም ተንጠልጥሎ አምላክ ነው፣ መቃብር ውስጥም ወርዶ አምላክ ነው። በማኅፀነ ድንግል ማርያም ዘጠኝ ወር ከአምስት ቀንም ተጸንሶ አምላክ ነው። አዎ ስለዚህ እንደገና ደግሞ ሶስት ቀን ሦስት መዓልት ሦስት ሌሊት በመቃብር ውስጥ ሆኖ አምላክ ነው። የሰው ልጅ ግን ክብሩ ይወጣል፣ ይወርዳል። ይሄ በአዳም ምክንያት የመጣብን ጣጣ ነው እና ስለዚህ ዲያቆኑ ከክነቱ ጉቦ ሰጥቶ ወይም ደግሞ በጉልበት አስገድዶና አስፈራቶ ወይም ይህን በመሰለ ሌላ ተንኮል የተሾመ ከሆነ ይሻራል። ይህን የምናገር ይህን አውቆ መረዳት ያስፈልጋል። አዎ የበለስ ነው። አስፈራርቶ ወይም ደግሞ በጉሎቱ አስፈራርቶ ወይም ጉቦ ሰጥቶ ከሆነ ያ ይወገዳል ማለት ነው። በሌላ መልኩ ደግሞ አዎ ሁለት ሴት ያገባ ወይም ደግሞ በተሾመ ጊዜ ከሴት ርቆ ንጽሕ ጠብቆ እኖራለሁ ብሎ ነገር ግን ያልኖረ ከሆነ ቃል ኪዳኑን ያልፈጸመ ከሆነ ይሄ ይሻራል ይላል ሲቀበለው ቃል ገብቶ አደርጋለሁ፣ ፈጽማለሁ ብሎ ነገር ግን ከተሾመ በኋላ ግን ይህን የማያጠናቀቅ የማያደርግ ከሆነ ግን ምን ይላ ይሻራል ነው የሚለው። በሌላ መልኩ ደግሞ የሚል ነገር አለ። ምን ይላል? ከተሾመ በኋላ ስዕለቱን አፍርሶ ሚስት ያገባ ወይም ከዘማዊ ሴት የደረሰ ወይም ተደብቆ ተክሊል ያደረሰ ወይም እመነኩሳለሁ ብሎ ሚስቱን የፈታ አሁ ይሄ በእውነት እሷን የእሷን ህይወት አበላሽቶ የእሷን ታሪክ አበላሽቶ፣ አብረን እናድርጋለን፣ አብረን ቅዱስ ቅዱሳን እንሆናለን፣ አብረን እንወልዳለን፣ አብረን እንከብራለን ካለ በኋላ ግን እንደው ዘወር ብሎ መልኩሼ እንዲሆናለሁ እንዴት ሊሆን ይችላል? አይወል በነገራችን ላይ የቤተክርስቲያናችን ስርዓት አለ። አንድ አግብቶ የነበረ ሰው ወደ መልኮስና ሲሄድ ሚስትየዋ ፈቃዱ አይጠየቅ ፈቅደሻ አሉ ይመንኮስ ወይ ተብሎ፣ አዎ ፈቅጃለሁ ካለች ነው መመንኮስ የሚችለው እንጂ አይቻል። እንደ ቤተክርስቲያንም አይቻልም እንደ ሀገርም ያስከሳል የሞራል ካሳም ያስጠጣል ማለት ነው። ስለዚህ ዲያቆኑ እንመልሰው ጉቦ ሰጥቶ ወይም ደግሞ በሃ በጉልበት አስገድዶና አስፈራርቶ ወይም ይህን በመሰለ ሌላ ተንኮል የተሾመ ወይም ሁለት ጊዜ የተሾመ የሆነ ከሆነ አንዳንዶቹ እንደዚህ ያደርጋሉ እኮ ሁለት ጊዜ፣ አባቶች ስለሚወዷቸው ስለሚቀሯቸው ብቻ አታሎ ሁለት ጊዜ የሚቀበል ማለት ሁለት ጊዜ ተቀብሎ ከተገኘ ይሻርበት ነው። ሁለት ሴት ያገባ፣ አንዲት ብቻ ነው ሚስቱ ሆነ የሚገባ። ሌላው ደግሞ ወይም በተሾመ ጊዜ ከሴት ርቄ ንጽሕ ጠብቄ እኖራለሁ ብሎ ተስሮ ከተሾመ ቃል ገብቶ ማለት ነው። በኋላ ስዕለቱን አፍርሶ ቃል ኪዳ ምሳሩን አፈርሶ ሚስት ያገባ ወይም ከዘማዊ ሴት የደረሰ ወይም ተደብቆ ተክሪል ያደረሰ ወይም እመነኩስ አለው ብሎ ሚስቱን የፈታ ይሄ ይሻላል። አዎ፣ በሌላ መልኩ ደግሞ ዘወትር የሚሰክር ጥሩ አይደል። በዚህ በቡ አካባቢ አንድ ሽማግሌ የሆነ ታሪክ አንብቤያለሁ መጽሐፍ ላይ። ቡናውን ጭኖ ወደ ከተማ ይገባል። ቡናውን ሸጠና አህያዋን ዛፍ ስላሰረና፣ በተለያዩ መጠጥ ቤቶች እነሱ መቁጠር አይጠበቅብኝም፣ አያስፈልግም። በተለያዩ መጠጥ ቤቶች ገባና ሰከረ ነው ባጭሩ። ዋናው ነገር በተለያዩ አህያዋ ግን ታስራ ነው የዋለችው። ሳር አላገኘችም፣ ውሃም አላገኘችም። መጨረሻ ላይ ግን እሱ ጥብዝ ብሎ ሰክሮ ያው ስካር እንደሚባለው ምንድን ነው ሕይወት አያሳጣምና ከመጠጡ ጨርሶ ጉዞውን አሰበና አህያውን ፈታና ጉዞውን ቀጠለ። ሲቀጥል ወንዝ አገኘ። በይ እስከ አሁን እኔ ስጠጣው እያለ አሁን የአንቺ ተራ ነውና ጠጪ አላት ይላል። እሷ የምትችለውን ጠጣችና በቃኛለች። አሁን ጠጪ እያለ በዱላ ላይ ይመታት ጀመር። እንዴ በቃኛለችና አልጠጣም። አያችሁ ሰው ልኩ የለውም፣ ልኩን አያውቅም። እንስሳት ግን ይበልጡናል። ልኳን አውቃ በቃኛለች። እሱ ግን በቃኛ እያላት አንድ አንድ መጨረሻ ግን ሶስት ጊዜ መቷት ራሱ ወደ ራሱ ከስካሩ ስካር እንግዲህ መጨረ ህይወት መቼም አያሳጣምና ምን አለ ለካም አለ እኔ ነኝ ስራ ተሪሱ እኔ ነኝ ልኬን ማላወቄ ቀኑ ሰጠኝ አልኩኝ እሷማ ልኳን ስለአወቀች አልጠጣም በቃ የጣጥቼ በቅቶኛል አለች አሁን ይበቃኛል አለች ሲበቃት በቃኛለች በቃኝ ማለትን ያላወቅኩ እኔ ነኝ ብሎ በእንስሳ ተማረ። አያችሁ ቅዱስ ያሬድ የተማረው በምንድን ነው? በትል ነው። በለዓም የተማረው በምንድን ነው? ባህያ ነው ነው የተማረው። ስለዚህ ይህ ሰውዬ በምን ተማረ ቃይ ማለት ለካ በእንስሳ መማር አለብኝ ብሎ ተምሯል ማለት ነው። እና በዚህ ልንማር ያስፈልጋል ማለት ነው። ሌላው ዘወትር የሚሰክር በክፉ ስራ ጸንቶ የሚኖር በሀሰት የሚመሰክር ይሄ ሁልጊዜ የሚሰክርና ቤተክርስቲያን የሚያሰድብ ከሆነ ይሻራል ይላል። ይቀጥና ባለንጀራውን የሚያማ ሁልጊዜ ሐሜት ሁልጊዜ ተንኮል፣ ሁልጊዜ ሌብነት፣ እንዲህ አይነት ከሆነ ደግሞ ይሄ ታይቶ ይሻላል ነው የሚለው። ከዚያ ቀጥሎ በሰው የሚታበይ ኃይልን የሚያሳይ ሰውን የሚመታ ኤጲስቆጶስ አይፈቅድለት የመነኮሰ ይላል። እንደዚህ አይነት ብሎ መሻል አለበት። ኤጲስቆጶሱን የናቀና ያቃለለ ኤጲስቆጶሱ ጠርቶት አልመጣም ብሎ የቀረ ከደሟ ያልነጻችውን ወርሃዊ ሂደት ማለት ነው፣ ፔሪዮድ ብለች የምትሉት ነው። ከዚህ ምንድነው ንጹህ ያልሆነችው ጋራ አ ያደረ ወይም ደግሞ ምንድን ነው የሚለው ከዚሽ ጋራ አው ግንኙነት ያደረገ ምክንያቱም ሰባት ቀን ሙሉ እስክምትነፃ ድረስ ራቅ ነው የሚለው። ብሉይ ኪዳን ስናየው ይህንን ያስቀምጣልና ከዚህ መራቅ አለበህ ነው የሚለው እና ያ ሳይነፃ ከእሷ ጋር ያደረ ማለት ነው። በሌላ መልኩ ቤተክርስቲያን ትቶ ከሄደ በኋላ የተመለሰ ከመናፍቃን የተጠመቀ፣ ቁርባናቸውን የተቀበለ፣ ከመናፍቃን ጋር የጸለየ፣ ቤተክርስቲያኑን ትቶ ወደ ሌላ ቤተክርስቲያን የሄደ፣ ወታደር የሆነ ከዲቁናው ማዕረግ ይሻራል ነው የሚለው የቤተክርስቲያን አንጣት። ምክንያቱም ወታደርነት ከሆነ ከዚያ በኋላ በወታደር በነገራችን ላይ ወታደርነት እራሱ በራሱ እኮ አገልግሎት ነው። ካህንነት እኮ ነው። እውነተኛ ወታደር አገሩን የሚጠብቅ ቤተክርስቲያኑን የጠብቅ ህዝቡን የሚጠብቅ ካህን ነው። ያ የራሱ ክህነት አለ። የምዕመናን እኮ ክህነት አለ። የሴቶች ክህነት አለ። የዲያቆና ክህነት አለ። የመለኮሳ ክህነት አለ። የእናቶች ደግሞ ክህነት አለ። የዲያቆና ክህነት ክህነቱ ግን ይለያያል። ቅዱስ ጳውሎስ በቆሮንቶስ 12 ላይ ለያንዳንዱ ጸጋለው እንዳለው የካህናት ክህነት ምንድን ነው? የምዕመናን ክህነት ምንድን ነው? የሴቶች እስክነት ምንድን ነው? ለምሳሌ የሴቶችን ብቻ ምንወስደው የሴቶች ሮሜ 16 ቁጥር ፌቨንን አትንሷት፣ ምንድነው ፌቨንን አትርሷት፣ እንደ አገልግሎቷም ከፈሏት ይላል። የሴቶች ምንድነው ክነታቸው ማገልገል። ሉቃስ ሁለት ላይ ሀና በጾምና በጸሎት በቤተ መቅደስ ታገለግል ነበረ፣ ዘወትር በማገልገሏ የክርስቶስን መወለድ አይታለች ብሏል። ስለዚህ ክርስቶስን ያገለግሉ የነበሩ በጣም ብዙ ሴቶች አሉ። ምንድነው ማገልገል? እግር ማጠፍ፣ ልብስ ማጠፍ፣ ምግብ ማቅረብ፣ ይህ ሁሉ አገልግሎት ነው። ክህነት ነው። ክህነት ነው ማለት ነው። ይሄ ማገልገል፣ ክህነት ማለት ማገልገል ስለሆነ ማገልገል ከሆነ አገልግሎት ግን፣ ለቀድሶ ማቁረብ አለ፣ እንደ መባረክ አለ። ይሄ ለካህናት የተሰጠ ሲሆን ለእናቶቻችን ደግሞ የተሰጠው ደግሞ ቤተክርስቲያንን ማገልገል እንደገና ደግሞ እናቶችን አባቶችን የልቁ ደግሞ ካህናትን ነቢያትን ማገልገል፣ ይሄ ራሱ አገልግሎቱ ማለት ነው። ምመናን የሚመናን ደግሞ ምንድን ነው ማለት ነው? ድንጋይ ፈልጠው እንጨት ፈልጠው ቤተክርስቲያን ሰርተው በር ገጥመው ጣራ መጥተው ይህን ሁሉ ማገልገል ማለት ይሄ ነው ማለት ነው። እንደገና ዕጣኑን ጧፉን ይዘው መጠው ዘቢውን ይዘው መጠው ማገልገል ማለት ይሄ ነው። እንደገና ደግሞ ጽዳት አጽድተው ግቢውን አስተካክለው ይ ማገልገል ማለት ይሄ ነው። ገብረ መስቀል ሚዲያ ነው። ዘወትር ማክሰኞ እና ዓርብ ሥርዓተ ቤተክርስቲያን እንማማር አለን፣ ተከታተሉ። እንማማር፣ እግዚአብሔር ያስተምረና ሰብስክራይብ፣ ላይክ እና ሼር አድርጉ። ቤተሰብ ሁሉ የግብረ መስቀል ሚዲያ ቤተሰብ ሁሉ ለሁሉም አዳርሱ። እንማማር። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።